ዛሬ ደግሞ እጅግ ደስ እያለን ነው። አራተኛ ቀን ይሆነዋል። እጅግ የምወደው ልጄ ዋሲሆን ዘጠኝ ቁጥር የያዘውን የአስር ቁጥር የያዘውን የሐዋርያው የዮሐንስ መልእክትን አዲስ ኪዳን ላይ ገብቶ ደግሞ ያበላል። እንዲህ እያልን ነው እየተባበርን፣ በውስጣችን ያለውን ጸጋ ምናነሳሳ ወዳጄ፣ ሰው ምናነሳሳ፣ ወደ ድርጅት ደግሞ ሰው ምናነሳሳ ወደ እግዚአብሔር ቃል እንዲመለስ፣ ወደ እግዚአብሔር ቃል ተመለሱ ብለን ነው የምናስተምራችሁ። በኢየሱስ ዘርህ ኑር፣ መንፈስ ቅዱስ ካንተ ጋር አሜን። ሰላም ባላችሁ በኢየሱስ ማለት ባለው አንድ ገላ። ሰላም ቅዱሳን፣ የእግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ማነው? አሜን። ስለ ሕይወት ቃል ከመጀመሪያው የነበረው እና የሰማነው ባይኖቻችን ያየነው የተመለከትነው እጆቻችን የዳሰሱትን እናወራለን። ኮልዶን እዚህ ጋር አሁን እንያል ማለት ነው። እኔ እናንተ አብረን ልንሄድ ነው ማለት ነው ዛሬ ስለ ህይወት ቃል ከምን የነበረው? ከመጀመሪያ የነበረው። ከዛስ ምን ያለውን የሰማ ነው። ከዛስ ያየ ነው። ከዛስ የዳሰስ ነው። ምን እናደርጋለን? የተመለከት ነው። ምን እናደርጋለን? እናወራላችኋለን። ሰምሳለን። ወንድሜ ይኸው እያወራለን። አሜን። ህይወት ተገለጠ፣ አይተንም ማለት አሜን። አሜን። ከአብ ዘንድ የነበረውን ለእኛም የተገለጠው እሺ፣ የዘላለም ህይወት እናወራላችኋለን። አሜን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ እሺ። እቺ እዚህ ጋር ጋር አሜን። ያየነውንም የሰማነውን እሺ፣ እናንተ ደግሞ እናወራላችሁ። አሜን። ያዘኝ የሆነ የሆነ ኃይል እንደሚያርስ የነገረኝ ነው። ህብረታችንም ከአባት ያስ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። አሜን። ደስታችንም ይፈጸም ይይዝፈናችሁ አሜን። ከእርሱም የሰማናት

ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ